በዚህ ዘመን አቴንሽንን ወይም ትኩረትን እንደመጠበቅ ያለ ከባድ ነገር የለም። ሁሉም ሰው በየዩቲዩብ በየፌስቡክ በየኢንስታግራሙ የእናንተን ትኩረት ለመውሰድ የማያደርገው ነገር የለም። በየከተማው በርካታ ትምህርት ቤቶች ተከፍተው ኮንተንት ክሬሽን እያሉ እያስተማሩ ነው። ኮንተንት ክሬሽን ምንድን ነው? ሰውን አእምሮ መያዝ የሚችል ትኩረቱን እዛ ቪዲዮ ላይ ማቆየት የሚችል ትምህርት ማለት ነው። ሁክ የሚባል ነገር አለ ሰዎች እናንተን ለምሳሌ ቲክቶክ ላይ ፎሎወራችሁ 200 እና 2000 እና 3000 ላይ ነው። በቃ የናደርጉ 200 እና 300 ላይ ቁማል የናደርጉ ብለው የሚጀምሩት ለምን ይመስላል? የናንተን ትኩረት ለመሰብሰብ ነው። ከዛስ የናንተ ትኩረት ከሰበሰቡ በኋላ ተከታዩ ያገኛሉ። ሙሉ ቪዲዮውን ሰው የላቸዋል። ከዛስ ማስታወቂያ ይሰራሉ፣ ገንዘብ ያገኛሉ። እናንተ ግን ለነዛ ሰዎች ትኩረታችሁን ሰጣችሁ፣ ምን አገኛችሁ? ግፋቢል ብስቆ ነው ምንም ብትዝናኑ ነው። ግን ያን ቪዲዮ ከዘጋችሁት በኋላ ምን ያገኛችሁት እውቀት አለ? ምንም የለም። ሰዎች የእናንተን ትኩረት እንዴት መውሰድ እንዳለባቸው ትምህርት ቤት ገብተው ሌትራሊ ትምህርት ቤት ገብተው እየተማሩ ነው። ቴሌቪዥኖች ለምን ይመስላችኋል የጦርነት ዜና የሚያዘንቡት፣ የኳስ ዜና ረሳ የሚተነተነው ለምንድን ነው? እዛ ላይ እንድታፈጡ ነው። ቴሌቪዥኑ ላይ ያፈጠጣችሁ ማለት ቴሌቪዥኑ ብዙ ተመልካች አለው ማለት ብዙ ተመልካች አለው ማለት ማስታወቂያ ድርጅቶች ከዛ ላይ ያሰራሉ። ማስታወቂያ የሚያሰሩት በማን ላይ ነው? በእናንተ ላይ ነው። እናንተ የኔ ስፖርት ዜና ለማየት ቴሌቪዥኑን ስከፍቱ በዛውም ማስታወቂያ ታውታላችሁ፣ ምርቱን ትገዛላችሁ ማለት። በዚህ ዘመን አቴንሽንን እንደመጠበቅ፣ ትኩረት እንደመጠበቅ ከባድ ነገር የለም። ትኩረታችንን ለመጠበቅ የአፕሊኬሽኖቻችን ሶፍትዌር ኖቲፊኬሽኖቹን አጥፉ። ኖቲፊኬሽን የቲክቶክ ኖቲፊኬሽን አጥፉ። የፌስቡክ ኖቲፊኬሽን አጥፉ። የምትከተሉትን ሰው ምረጡ። ቲክቶክ ላይ ዩቲዩብ ላይ ፌስቡክ፣ ማን ነው የምከተለው? ለምንድን ነው የምከተለው? ኮንሽስ ሆናችሁ ተጠቀሙ። ፌስቡክ ገብታችሁ ራሳችሁን ስታገኙት፣ ቲክቶክ ገብታችሁ ራሳችሁን ስታገኙት፣ ለምንድን ነው ቲክቶክ የገባሁ? ለምንድን ነው ፌስቡክ የገባችሁ ብላችሁ ራሳችሁን ተቆጣጠሩ። የሚያስፈልጓችሁን አፕሊኬሽኖች ደግሞ ካሉ አጥፏቸው። ለእናንተ የሚሰጧችሁ ቫሊዩ በእናንተ ገቢ ላይ በእናንተ አስተሳሰብ ላይ የሚጨምሩት ነገር ከሌለ ከስልካችሁ ፈጽሞ